አሰላሙ አሌይኩም ራህመቱላሂ ወበረካቱሁ ወድና፣ የተከበራችሁ የዩቲዩብ ተከታታዮቼ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ሰሞኑን ጠፋ ብል ምከች ብያለሁኝ። የሰሞኑን ጉድ ተያይዘውታል። ሱመያና ሰኢድ ምን ደረሱ? እንግዲህ እንዳያችሁ እንደሰማችሁት፣ ሰኢድ ከአዲስ አበባ ባህር ዳር ገብቶ ነበረ። እንግዲህ ሰኢድ ወደ ጎንደር እንዳታስበው እንዳትመጣ ብላው ነበረ። እሱ ግን ደቡብ ጎንደር ገብቷል ማለት ነው። ይሄ ነገር ድራማ ነው ብዬ እየገመትኩ ነው። እናንተስ ምን ትላላችሁ? አብራችሁን ከቆያችሁ ስንትን ብትንትና አድርጌ እነግራችኋለሁኝ። ውድና የተከበራችሁ የቻናል ቤተሰቡ ላይክ፣ ሸር፣ ሰብስክራይብ ባይረሳ እያልኩኝ አብራችሁኝ ቆዩ። እና እንግዲህ አዩ ስትፎክር ነበር ሰኢድ ወደ ጎንደር እንዳይሄድ ሱመያን እንዳያገኛት። እንግዲህ አዩ ክሎሪክሱን ትጠጣዋለህ ትጠጣውም የሚለው ነገር አብረን የምናየው ሲሆን ሱመያ ደግሞ እንግዲህ ከባህር ዳር ወደ ጎንደር ሄዳለች። ጎንደር ከሄድኩ በኋላ ብዙ ነገር እየገጠመኝ ነው ያለው ጠዋ ተነስተው ልጆችን በቃ እንትን ይሏቸዋል ቤተሰቦች። አንችም ወደ ክርስትና ተመለሽ፣ ልጆችሽም ወደ ክርስትና ይመለሱ፣ ስማቸው ከዴን በላቸው ስማቸው እንደዘን በላቸው እያሉ ያስጨንቁኛል ቤተሰቦች። እስካሁን ያለሁበት አኋል በጣም ከባድ ነው ስትል ተናግረለች። ሱመያ ማለት ነው። ነገር ግን ሰኢድ ልጆቼ እኔ በህይወት እያለሁ ልጆቼ ኦርቶዶክስ አይሆኑም፣ ሲል እምነታቸውን አይቀይሩም ሲል እንግዲህ እንዳያቸው አዲስ አበባ ተነስቶ ባህር ዳር ገብቷል ማለት ነው። ባህር ዳር ጣና ለራሱ ሂዶ እዛ አይተነዋል ማለት ነው። ከዛ እንግዲህ እሷ እዛ እንደሌለች ሲያቅ ሆቴሉን አይቶ እዛ እንደሌለች ሲያቅ እንግዲህ ወደ ጎንደር ገብቷል ማለት ነው። ደቡብ ጎንደር ገብቷል። ጎንደር ሂዶ ምን ይገጥመዋል የሚለውን ምላሽ እንግዲህ እናየዋለን። ሱመያ ሊያገኛታል። ያገኛትም ቀጥ ብሎ ቤተሰቦቿ ይሄዳል አይሄድም? ካሁን በፊት ሂዶ ያውቃሉ አያውቁም? ፈጣሪ ነው የሚያውቀው። ካሁን በፊት ሂዶ የሚያቅ ከሆነ ቤቱን ያውቀዋል። ስለዚህ ከች ብሎ ይሄዳል እንግዲህ። ሱመያን አግኝቷት ምን እንደሚፈጠር ባላቅም ብቻ ያሳዝናል ማለት ነው። እስከ መቼ ድረስ እንደዚህ ሆናችሁ ስኖራላችሁ በ በመካከላችሁ ዘመድ የለም ወይ? ይህንን ድራማ አቁሙ የሚላችሁ ይህንን የሚያስጠላ ነገር በትዳራችሁ ላይ የምታማሩትን ነገር በቃችሁ የሚላችሁ ዘመድ የለም ወይ? ከሁለታችሁም የሚቆጣችሁ ጓደኛ የለም ወይ ብንል አይከፋ ማለት ነው። ምክንያቱም ትዳርና ልጅ ያለው ሰው እንደዚህ መሆን የለበትም ብዬ ስለምገምት ማለት ነው። ሰኢድ እንግዲህ የመጣውን መስዋዕት ከፍላለሁ በማለት ወደ አማራ ክልል ጎንደር ሄዷል ማለት ነው። ሱመያ ብዙ አስፈራርተዋለች እንዳትመጣ በሕይወቱ ፈርማ እንዳትመጣ እኔ ራሱ ብዙ ነገር አሳልፍ ያለው እና መተህ በኋላ እንደዚህ ሆንኩኝ እንዳትል እያለች ስታስፈራራው ብትቆይም ሰኢድ ግን ወደ ጎንደር ገብቷል። ማለት ነው ምን እንደሚፈጠር አላቅም። እንግዲህ ያዩ ጓደኛ ሱመያን እየሰደበቻት ነበረ። ሱመያ ማስጠንቀቂያ እንደሰጠቻት ሰምታችኋል፣ አይታችኋል። ሰይድ ግን ጀግና ነው። እኔ እንጃ። አሁንስ ሱመያ ገድፈሽ ነበር፣ ጀግነትሽን አሳይተሻል። ጠንካራ ሴት ነች። ነገር ግን የማያጠፋ የለም። ሰይድ ይቅርታውን ተቀብለሽው አብራችሁ ብትኖሩ የሚለውን ነገር እኔ ተስፋ አደርጋለሁ ማለት ነው ቤተሰብ ጋራ ብዙ ነገር ሊያጋጥምሽ ይችላል። ከሰኢድ ካጋጠመሽ በላይ ብዙ ነገር ሊያጋጥምሽ ይችላል እና አስበሽበት ባልሽ ጋራ ብትኖሪ የሚለውን ነገር ነው ምነግርሽ፣ ማለት ነው። ሱመያ ወደ አቅርሽ ተመለሽ ና ልጆችን ይዘሽ አብረሽ ኑሪ፣ አዲስ አበባ ሆነ ፈለሽበት ቦታ ኑሪ። ነገር ግን ታረቁ ነው ምለው፣ ማለት ነው። ታረቁ፣ ታረቁ። እንግዲህ ይበቃችኋል፣ ድራማው ይበቃል ማለት ነው። ምክንያቱም ሰኢድ ጎንደር ድረስ የሚሄደው አንቺምና ልጆቹም ብሎ ነው እንጂ ልጆችን ብቻ ነው እኔን አይፈልገኝም አዩ ተናግራለይ ብለሽ አትግፊው ነው ምለው፣ ማለት ነው። አንዳንድ ጊዜ የሆኑ

እናሳልፋቸው ና በኋላ ዋጋ ያስከፍሉናል ማለት ነው። ያ ነገር ከመሆኑ በፊት አንቺ ደግሞ ጠንቀቅ ብለሽ በቃ ተመለሽ ወደ ህይወትሽ፣ ወደ የተዳረሽ እንደዚህ ብስቅቁል ብለሽ ማለት ነው እንደዚህ ጥብስብስ ብለሽ እንግዲህ ህይወት አልተመቸሽም እዛ ላይ ደግሞ ቤተሰብ የሚያሳድሩ ብሽ ጫና ይኖራል ማለት ነው። ያ ነገር እንደዚህ ከሚረዝም አንቺ ደግሞ ወደ ራስሽ ተመለሽ ና እንግዲህ ታረቁ ማለት ነው። እንግዲህ ማይጠፋ የለም ሰውንም ማይጠፋ የለም እና ይቅርታ መጠያየቁ ከሄድ ነው ብያስ

እና እንግዲህ እሱ መይት አዲስ ነገር እንሰማለን። ሰኢድ እንግዲህ ደቡብ ጎንደር ሄዶ ምን ይገጥመዋል የሚለውን ነገር ደግሞ በቀጣዩ ቪዲዮ እሰራላችኋለሁኝ። ምክንያቱም ጎንደር ሄዶ ምን አጋጠመው ባህር ዳር አይተነዋል። ዘወር ዘወር እያለ አገር እያየ ነበረ። እንግዲያ እኛ ሀገራችን ሰላም ነው፣ እኛ ዝህ እንደዝን ነው፣ እንደዝን ነው ብንልም ሀገራችን ሰላም ነው። ነገር ግን እሱ ምን ገጠመው ጎንደር ደቡብ ጎንደር ከሄደ በኋላ ሱመያ አገር ከሄደ በኋላ ምን ገጠመው የሚለውን አብረን የምናየው ይሆናል። እሱ ከአንድ በቱ እናየዋል እንችላለን። እንግዲህ እንደዚህ ሜዲያ ላይ የተኛበት ምክንያት ምንድን ነው የሚለው ነገር አብረን ምናየው ይሆናል ማለት ነው። በሌላ ቪዲዮ። ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሁ ወበረካቱ።